ብስምላህ ራህማን ራሂም እጅግ በጣም አዛኝና በጣም ሮህሮህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የአልቁድስ ዩቱብ ቻናል ቤተሰብ አባላትና ታዳሚያን በዛሬው የሀያቱ ሰሃባ ታሪክ አምድ ፕሮግራም የነቢዩ ባልደረባ የሆነውን የሳሊም ሞውላ አባ ሁዜይፋ ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርቧል። ቆይታችሁ ከኔ ጋር ይሁን። ሳሊም መውላ አባ ሁዘይፋ የነቢዩ ባልደረቦች፣ ክብሩ ነቢይ ሰለላሁ አለይህ ወሰለም ለባልደረቦቻቸው ምክር ሲሰጡ እንዲህ ብለዋል፣ ቁርአንን ከአራት ሰዎች ተማሩ። ከአብዱላህ እብኒ መስዑድ፣ ከሳሊም መውላ አባ ሁዘይፋ፣ ከኦበይ ከኡበይ ብኒ ከዓብና ከሙዓዝ እብኒ ጀበል። ሳሊም መውላ ባሪያ ነበረ ሲሆን እስልምናን ሲቀበል ቀደም ሲል የቁረይሽ መኳንን ከነበሩት ሙስሊሞች ጋር በልጅነት ተወስዶ ነበር። የተወሰደው ሰው የወሰደው አባት ልጅ ተብሎ የሚጠራበት የማደጎ ልማድ ሲከለከል ሳሊም በቀላሉ ወንድም፣ ጓደኛና መውላ የተጠበቀ ሰው ሆነ። የወሰደውም አባ ሁዜይፋ ኢብኑ ኡትባህ ነበር። ሳሊም ሞውላ በእስልምና በረከት በክቡር ምግባሩና በዲናአይነቱ ምክንያት በሙስሊሞች ዘንድ ከፍተኛ ግምትና ክብር አገኝቷል። ሁለቱም ሳሊምና አባ ሁዜይፋ እስልምናን ቀደም ብለው ተቀብለዋል። አቡ ሁዜይፋ ግን አባቱ ዑትባ ኢብኑ ረቢያ የነቢዩን ሰላምና በባልደረቦቻቸው ላይ ከባድ ጥቃት ሲሰነዝሩ የነበሩበትን አባቱን ከባድ ተቃውሞ ችሎ ነበር። ጉዲፈቻን የሚሽረው የቁርአን አንቀጽ ሲወርድ እንደ ዘይድና ሳሊም ያሉ ሰዎች ስማቸውን መቀየር ነበረባቸው። ዘይድ ኢብኑ ሙሐመድ በመባል ይታወቅ የነበረው ዘይድ በራሱ ተፈጥሯዊ የአባት ስም መጠራት ነበረበት። ከዚያ በኋላ ዘይድ ኢብኑ ሃሪሳ በመባል ይታወቅ ነበር። ሳሊም ግን የአባቱን ስም አያውቅም ነበር። በእርግጥ ማን እንደሆነም አያውቅም ነበር። ይሁን እንጂ በአባ ሁዘይፋ ጥበቃ ስር በመሆኑ ሳሊም መውላ አባ ሁዘይፋ በመባል ይታወቅ ጀመር። ጉዲ ፈቻን በመሻር እስልምና የተፈጥሮ ዝምድናንና ሐላፊነቶችን ለማጉላት ፈልጎ ነበር። ይሁን እንጂ ከእስልምና ትስስርና ከእምነት ግንኙነት የበለጠ ምንም ታላቅ ወይን ጠንካራ ግንኙነት አልነበረም። የመጀመሪያዎቹ ሙስሊሞች ይህን በሚገባ ተረድተው ነበር። ከአላህና ከመልእክተኛ በኋላ ከነሱ አንዳችም ሰው ከእምነት ወንድማማቾች የበለጠ ውድ አልነበረም። የመዲና አንሳሮች መሀጅሮችን እንዴት እንደተቀበሉና ቤቶቻቸውን፣ ሀብቶቻቸውንና ልባቸውን እንደተካፈሉ አይተናል። ይኸው የወንድማማችነት መንፈስ በቁረይሽ መኳንንት በአቡ ሁዜይፋና በተናቀውና ዝቅተኛው ባሪያ በሳሊም መካከል ባለው ግንኙነት ውስጥ እናያለን። እስከ ዘመናቸው ፍጻሜ ድረስ ከወንድሞች በላይ ሆነው ኖረዋል። አብረው ሞቱ አንደኛው ከሌላው አጠገብ አንዱ ነፍስ ከሌላኛው ጋር ይህ የእስልምና ልዩ ታላቅነት ነበር በፈጣሪ ፊት የዘር አመጣጥና ማህበራዊ ደረጃ ዋጋ የላቸውም። ቁርአንና የነብዩ ቃል ደጋግመው እንዳረጋገጡት እምነትና ተቅዋ ብቻ ናቸው ከናንተ ውስጥ እጅግ በጣም ከበሬታ ያለው በአላህ ዘንድ እጅግ ፈሪያ አላህ ያለው ነው ይላል ቁርአን አንድም አረብ በአረብ ላይ ከበሬታ ያለው ተቅዋ ቢኖር እንጂ ሲሉ የተከበሩ ነብይ ሰለላሁ ዐለይሂ ወሰለም ሰላምን አስተምረዋል። እንዲሁም እንዲህ ብለዋል፣ የነጭ ሴት ልጅ በጥቁር ሴት ልጅ ላይ ተቅዋ ከሌለው በስተቀር ምንም ከበሬታ የለውም። በዚህ በእስልምና በተቋቋመው አዲስና በትክክል በተመራ ማህበረሰብ ውስጥ ፍትሃዊ ያልሆነ የክፍል መለያትንና የሐሰት ማህበራዊ ልዩነቶችን አፈርሷል። ሳሊም በሐቀኝነቱና ለመስዋት ባለው ፈቃደኝነት ምክንያት ራሱን ከምዕመናን ግንባር ቀደም አግኝቷል። እሱ ከመካ ወደ መዲና ለተሰደዱ መሐጅሮች ኢማም ነበር። በነቢዩ እጅ በተሰራው ቁባ መስጊድ ኢማማቸው ሆኖ በሰላት ይመራቸው ነበር። እሱ የአላህን ቁርአን በመዋቅ ብቃት ያለው ባለሙያ ስለነበር ነቢዩ ሙስሊሞች ቁርአንን ከእርሱ እንዲማሩ ይመክራቸው ነበር። ሳሊም ሞውላ ይበልጥ የተባረከ ሲሆን በነብዩ እይታ ከፍተኛ ግምት ነበረው። ሳሊም ሞውላ ይበልጥ የተባረከ ሲሆን በነብዩ እይታም ከፍተኛ ግምት ነበረው። እሳቸውም ስለሱ ሲያወሩ አንተን ከኔ ኡመት ውስጥ ያደረገው አላህ ምስጋና ይገባው ብለዋል። የነብዩ ባልደረቦች የሆኑት ሙስሊም ወንድሞቹም ሳሊም ሚነ ሳሊሂን፣ ሳሊም ከጻድቃን አንዱ ነው ይሉት ነበር። የሳሊም ታሪክ እንደ ቢላልና ሌሎች በደርዘን የሚቆጠሩ ባሮችና ደሆች ታሪክ ነው። እስልምና ከባርነት ውርደት ያነሳቸውና በእውነትነትና ፍትህ ማህበረሰብ ውስጥ ኢማሞች፣ መሪዎችና ወታደራዊ አዛዦች አድርጓቸዋል። የሳሊም ማንነት በእስላማዊ በጎ ምግባሮች ተቀርጾ ነበር። ከእነዚህም አንዱ አንድ ስህተት በሚፈጸምበት ጊዜ ለመናገር ግዴታው እንደሆነ ሲሰማው ግልጽ ተናጋሪነቱ ነበር። ይህን እንደሚያሳየው የታወቀ ክስተት መካ ነጻ ከወጣች በኋላ ነው። ነብዩ ሳሊምን ከባልደረቦቻቸው የተወሰኑትን በከተማው ዙሪያ ወደሚገኙ መንደሮችና ጎሳዎች ልከው ነበር። ወደዚያ የተላኩት ሰዎችን ወደ እስልምና ለመጋበዝ እንጂ ለመዋጋት እንዳልሆነ ገልጸዋል። ኻሊድ ብን ወሊድ ከተላኩት መካከል አንዱ ነበር። ነገር ግን በተልዕኮ ወቅት ኻሊድ በጃሂልያ ዘመን የነበረውን የድሮ ቂም ለመበቀል፣ አንድ ሰው ሙስሊም መሆኑን ሲመሰክር ተዋክቶ ገደለው። በዚህ ተልዕኮ ላይ ኻሊድን አጅበው ከነበሩት መካከል ሳሊም ሳሊምና ሌሎችም ነበሩ። ሳሊም ኻሊድ ያደረገውን እንዳየ የሰራቸውን ስህተቶች በመዘርዘር ተግሳጽ ሰጠው። ታላቁ መሪና የጦር አዛዥ የነበረው ኻሊድ በዚያን ጊዜ ዝም አለ። ራሱን ለመከላከል የበለጠ ሞከረ። ነገር ግን ሳሊም ካሊድ ከባድ ስህተት እንደሰራ በማመን አቋሙን ጠበቀ። ሳሊም ካሊድን እንደ አንድ ደካማ ባሪያ ካህያል የመካ መኳንንት እንደሚያው አላየውም። በጭራሽ እስልምና እኩል አድርጓቸዋል እውነትና ፍትህን መከላከል ነበረባቸው። ስህተቶቹ መደበቅ ወይም መጽደቅ ያለበት መሪ አድርጎ አላየውም። ይልቁንም ኃላፊነትና ግዴታን በመወጣት እኩል አጋር አድርጓየ እንዲሁም በግል ጥላቻ ወይም ስሜት ሳይሆን በእውነተኛ ምክርና እስልምና ባከበረው የጋራ ራስን በመተቸት ኻሊድን አልተቃወመም እንደዚህ አይነቱ የጋራ ቅንነት በራሱ በነቢዩ ዘንድ ደጋግሞ አጽንኦት ተሰጥቶበታል አዴኑ ነሲሃ አዴኑ ነሲሃ አዴኑ ነሲሃ ሃይማኖት ቅን ምክር ነው ሃይማኖት ቅን ምክር ነው ሃይማኖት ቅን ምክር ነው ነቢዩ ሳሊም ካሊድ ያደረገውን ሲሰሙ በጣም አዘኑ እና ለጌታቸው ረጅም እና ቀንድ አጠር አደረጉ። አላህ ሆይ ካሊድ ከሰራው ነገር ንጹህነኝ አለ። እናም ማን ነቀፈው ብለው ጠየቁ። አዎ ሳሊም ነቀፈው እና ተቃወመው ሲባል የነቢዩ ቁጣ በትንሹ ጋባለ። ሳሊም ከነብዩና ከምዕመናን ጋር ቅርብ ሆኖ ኖሯል። በአምልኮው ቀርፈፍ ወይም ወደኋላ አላለም። ዘመቻም አላፈቀውም። በተለይ በርሱና በአባ ሁዘይፋ መካከል የነበረው ጠንካራ ወንድማማችነት ግንኙነት ከእለታት እየጨመረ መጣ። ነብዩ ሰለላሁ ዐለይሂ ወሰለም ወደ ጌታቸው አረፉ። አቡበከር የሙስሊሞችን ጉዳይ በኃላፊነት ተረከቡና ወዲያውኑ የመናፈቃን ሴራ ገጠማቸው። ይህም በየማማ ጦርነት ምክንያት ነው። ወደ አረቢያ ማዕከላዊ ክፍል ከመጡት የሙስሊም ኃይሎች መካከል ሳሊምና ወንድሙ አቡ ሁዘይፋ ይገኙበታል። በጦርነቱ መጀመሪያ ላይ የሙስሊም ኃይሎች ከፍተኛ ሽንፈት ደርሶባቸዋል። ሙስሊሞች እንደ ግለሰብ ስለ ተዋጉ በመጀመሪያ ከትብብር የሚመጣው ጥንካሬ አልነበረም። ነገር ግን ካሊድ ብን ወሊድ የሙስሊም ኃይሎችን መልሶ በማሰባሰብ አስደናቂ ትብብርን ማግኘት ችሏል። አቡ ሁዘይፋና ሳሊም እርስ በርስ ተቃቅፈው የእውነት ሃይማኖትን መንገድ በመከተል ሰማዕትነትን ለማግኘትና በመጨረሻው ዓለም ደስታን ለማግኘት ቃል ገቡ። የማማ ጦርነት ለነሱ ከጣፋንታቸው ጋር የተገናኙበት ጊዜ ነበር። ሙስሊሞችን ለማበረታታት አባ ሁዜይፋ የአህለል ቁርአን እናንተ የቁርአን ሰዎች ቁርአንን በስራችሁ አሳምሩት በማለት ጩኸቱን ከፍ አደረገ። ሰይፉም እንዳውሎ ንፋስ በሙሴ ለማጦር ውስጥ አለፈ። በየተራው ሳሊም ሙስሊሞች በኔ በኩል ከተጠቃው የቁርአን ምስኪን ባለቤት ነኝ። ከእናንተ ይራቅ ሳሊም፣ ይልቁንም ትክክለኛ የቁርአን ባለቤት ሆን ብሎ ጮኸ። በአዲስ ድፍረት ጦርነቱን ተቀላቀለ። የሙሃጅሮች ባንዲራ ተሸካሚ የነበረው ዘይድ ኢብኑል ኸጣብ ሲወርቅ ሰሊም ባንዲራውን ከፍ አድርጎ ትግሉን ቀጠለ። ቀኝ እጁ ከተቆረጠ በኋላ በግራጁ ባንዲራውን ከፍ አድርጎ የቁርአንን አንቀጽ ጮክ ብሎ አነበበ። ከእርሱም ጋር ብዙ ታማኝ ሰዎች ተዋጉ። ነገር ግን በአላህ መንገድ ላይ መካሪብ የቅጥማቸው ተስፋ አልቆረጡም፣ አልደከሙም ወይንም ተስፋ አልሰጡም። እናም አላህ ጽኑና ቆራጥ የሆኑትን ይወዳል። ለእንደዚህ አይነቱ አጋጣሚ ምን ያህል የሚያነቃቃ አንቀጽ ነው እና ሕይወቱን ለእስልምና የሰጠ ሰው ምን ያህል ተስማሚ የቃል ጽሑፍ ነው። የመናፍቃ ማዕበል ሳሊምን አጥለቀለቀውና ወደቀ ኤለማ እስከሞተበት የጦርነቱ ፍጻሜ ድረስ አንዳንድ ሕይወት በእርሱ ዘንድ ቀረች። ሙስሊሞች ሰለባዎቻቸውንና ሰማዕቶቻቸውን ሲፈልጉ ሳሊምን የመጨረሻ የመሞት ትንፋሽ እየወጣ አገኙት። ሕይወቱ እየጠፋ ሲሄድ አቡ ሁዜይፋ ምን ደረሰበት ብሎ ጠየቃቸው። ሰማዕት ሆኗል የሚል ምላሽ መጣ። እንግዲያውስ እኔን ከርሷ አጠገብ አስቀምጡኝ አለ ሳሊም። እሱ ከአንተ ጋር ቅርብ ነው ሳሊም በዚህ ቦታ ሰማዓት ሆኗል። ሳሊም የመጨረሻውን ደካመ ፈገግታ ፈገግ ካለና ምንም አልተነገርም! ሁለቱም ወንዶች ተስፋ ያደረጉትን አግኝተዋል። አብረው ወደ እስልምና ገቡ አብረው ኖሩ እና አብረው ሰማዓት ሆኑ። ያ ታላቅ አማኝ ሳሊም ወደ ጌታው አረፈ። ታላቁ ዑመር ኢብኑ አልኸጣብ ሊሞት ሲል እንዲህ አለ፣ ሳሊም በህይወት ቢኖር ኖሮ እኔ ተተኪ አድርጌ እሾመው ነበር። አላህ ይዘንለት። የአላህ ሰላምና አዝነት በሳሊም መውላ እና ቀናው መንገድ በተከተሉት የእስልምና እምነት ተከታዮች ላይ ይሆን። የሳሊም መውላ ታሪክ ይህን ይመስላል። የዛሬን በዚህ አበቃው። የአላህ ፈቃድ ሆኖ በሌላ ተመሳሳይ ታሪክ እስክንገናኝ የአላህ ሰላምና አዝነት እንዳይለየን እየተመኘ በዚሁ እሰናበታችኋለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ